በእምነት ይኖራል። ኢየሱስ ያድናል፣ ኢየሱስ ያድናል። በእምነት ቃል ኖረን የእግዚአብሔር ልጆች ልንሆን አንችልም። እግዚአብሔር የተናገረንን ነገር በባዶ ቦታ የተናገረንን ነገር ካላመነ ነፃ አልወጣም ማለት ነው። ፍሪ፣ ፍሪ አይደለም። ፍሪ ከሆነ እግዚአብሔር የተናገረን ነገር አምነን መቀመጥ፣ አምነን መባረግ፣ አምነን መረዳት ማስተላለፍ በኢየሱስ ስም ይወልልን። ክብር ለኢየሱስ ይሁን አለም ለዚያ አምኖ የማይቀበል ሰው ነፃ አይወጣም። ታስሮን ማለት ነው። እግዚአብሔር የፈጣን ሰዎች ነን። አሜን ሃሌሉያ። ስለዚህ ቁጥር አምስት ላይ እኛ ግን ተስፋ የምናደርገው ጽድቅ ላ በመንፈስ አማካኝነት አማካኝነት በእምነት ሆነን በነፍቆት እንጠባበቃለን ይላል እና ስለዚህ በእምነት ነው እምነትን ነው ማስቀደም ያለብን። ክብር ለኢየሱስ ይሁን። እግዚአብሔርን ማመን አለብን። እግዚአብሔር ያደርግልናል። እግዚአብሔር ይባርከናል። እግዚአብሔርን የሰማ ሰው ይባረካል። እግዚአብሔርን የሰማ ሰው ይፈወሳል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ትንኩን መጠበቅ የሚፈልግ ሰው ካለ ይላል ጳውሎስ። ጥቅት ልሾ ሊጡ ሁሉ የአቮካል ካለ በኋላ ቁጥር ዘጠኝ ስፈልጉ ይቆረጡ ይላል። ስፈልጉ ሊቆረጡ ማለት ይህ ማለት ነው። መጠበቅ መታሰር ይችላሉ፣ አለማመን ይችላሉ ማለት ነው። ሰው አለማመን ይችላል። እግዚአብሔር አይ በቃ ገንዘብ ካለ ክሴ ላይ ገንዘብ ካለ ያምናለው ብሎ እግዚአብሔር የምናገረው ነገር መጠራጠር ይችላል። ባለቤት እርጉዝ ከሆነች ትወልዳለች፣ እርጉዝ ካልሆነች አትወልድም ብለው መጠራጠር ይችላል። መብቱ ነው መብቱ ነው። ከታመመ ደግሞ እግዚአብሔር ይፈሩሰኛል ማለት ይችላል። አይ ሞታሉ ማለትም ይችላል ማለት ነው። ይጎደሉ ማለት ነው። ክብር ለኢየሱስ ነው። አሜን። አንድ ሰው እግዚአብሔር መልካም ነገር እየተናገረው ነበር እና አቋረ ስሙን አልነግራችሁም፣ ግን ለማመን በቃ ታትኛ ሆነ። በህጉ ለመሄድ ፈለገ ተው አልኩት። እግዚአብሔር የተናገረህን ነገር ያዝ ካላስክ ጦሎ አይደለም ብዬ መከርኩት፣ ግን እምቢ አለ። እምቢ አለ አሁን በጣም በሚያሳዝን ህይወት ውስጥ ነው ያለው። ያን ያንን ነገር እግዚአብሔርም እየተናገረው ነበረ፣ እኔም ደግሞ ያንን ነገር አድርገው እያሉት ነበረ። ጌታ ምስክሬ ነው። አሁን የሚገጥማቸው ነገር መጠጥ ቤት ነው ሚሰራው። ክብር ለኢየሱስ ነው። ጫት ቤት ነው ነው ትዳሩበት፣ ልጆቹ ተበትለውበት፣ እግዚአብሔር እየተናገረው እንዲ ያለ እሱም ራሱ ሰምቶ እግዚአብሔር ሰምቶ ግን ሁኔታ ያለ እግዚአብሔር ከሁኔታ ይወጣል። አሜን። ስለዚህ ጳውሎስ ከፈለጎ ሊቆንጠሩ ያኛው ደግሞ ምን አለ? ይቆረጠዋል የሱስ ያድጋል ከማለማመን ይችላል ማለት ነው ለፈለጋችሁትን ሁሉ ይላል ጳውሎስ። ግን ለእናንተ ይህንን ብታደርጉ ይሻላችኋል። በመንፈስ ብትመሩ ይሻላችኋል የአብርሃምን እምነት ብታምኑት እግዚአብሔርን እንደ አብርሃም ብታምኑት ይሻላችኋል። በእምነት ፖውሱ ይመጣል። በእምነት በረከት ይመጣል። በእምነት ክብር ይመጣል። በእምነት እድገት ይመጣል። ኢየሱስ ያድናል። ኢየሱስ ያድናል። ይሄ ደግሞ ካልፈለጋችሁ፣ ከፈለጋችሁ ተጎንደሉ። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ስለዚህ ወገኖች ሰው ስለታመመ አይሞትም። እውነት ነው ብላችሁ እግዚአብሔር ትፈወሳለህ ካለ ይፈወሳል። ስለዚህ ትፈወሳለህ ካለ ይፈወሳል ነው ብሎ ከወለ ኢየሱስ፣ ሃሌሉያ። እና እንድጠራጠር እግዚአብሔር እግዚአብሔር ይሰራል፣ ዛሬም ይሰራል ነገር ይሰራል። አሜን ስለ ከሳ ይሞታል ማለት አልችልም! አንድ ነገር